ናችሁ ውድ የዚህ ቻናል ተከታታዮች ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ እንዲሁም ቪዲዮው ለብዙ ሰዎች እንዲደርስ ቪዲዮን ላይክ ማድረግ ፈጽሞ እንዳይዘነጋ። አርሰናልን ብተመለከቱ በርካታ መረጃዎችን ከተለያዩ ምንጮች ወደ እናንተ ይዤ መጥቻለሁ። አብራችሁን ቆዩ። አርሰናል በመጪዎቹ ቀናት አዲስ አጥቂ ለማስፈረም ተስፋ አድርገዋል። የአርሰናል ስፖርቲንግ ዳይሬክተር አንድሪ ቤርታ የመጀመሪያ እቅዳቸው ቪክተር ዮክሬሽ እንደሆነ ይታወቃል። የተጫዋቹ የውል ማፍረሻም 84.1 ሚሊዮን ፓውንድ ወይም ደግሞ መቶ ሚሊየን ዩሮ ሲሆን በይፋ ስፖርቲንግ ሊዝበኖች ተጫዋቹን በ67 ነጥብ 3 ሚሊየን ፓውንድ ወይም ደግሞ በ80 ሚሊየን ዩሮ ለመሸጥ ፈቃደኞች ናቸው። ሌላኛው በአርሰናል የዝውውር እቅድ ውስጥ የሚገኘው ቤንጃሚን ሲስኮ ሲሆን 67 ነጥብ 3 ሚሊየን ፓውንድ ወይም ደግሞ 80 ሚሊየን ዩሮ የውል ማፍረሻው ሲሆን በአውሮፓ ካሉ ብዙ ተስፋ ያላቸው ከሚባሉ ወጣት ተጫዋቾች ውስጥ አንዱ እንደሆነም ይታወቃል። በነገራችን ላይ የሚፈልጉት ሳምንታዊ ደሞዝ ተመሳሳይ ሲሆን ወደ 200 ሺህ ፓውንድም ይጠይቃሉ ተብሎ ይጠበቃል። ይህንን ዜና በማጠናክርበት ወቅት የደረሰኝን መረጃ ላጋራችው። አርሰናል ለስዊድናዊ አጥቂ ቪክተር ዮክሬሽ ስልሳ ሰባት ነጥብ ሶስት ሚሊዮን ፓውንድ ለማቅረብ አቅዷል። በአርሰናልና ና በስፖርቲንግ ሊዝበን መካከልም ላቅ ያለ ድርድር እየተደረገ ይገኛል። የጊዜ ጉዳይ ነው እንጂ ይህንን ኦፈር ስፖርቲንግ ሊዝበኖች ይቀበሉታል ተብሎም ይታሰባል። በአርሰናል ቤት ሁለተኛው ፈራሚ እንግዲህ ቪክተር ዮክሬሽ ይሆናል ተብሎ ይጠበቃል። አርሰናል ከፒኤስአር ወይም ደግሞ ከፕሮፊታብሊቲ ን ሰስቴናብሊቲ ሩል ጋር በተያዘ ቢያንስ መቶ ሚሊዮን ፓውንድ ለተጫዋቾች እንደሚያወጣ ታውቃል። ሌላውን ወጪ ከተጫዋቾች ሽያጭ በሚያገኘው ገንዘብ እንደሚሸፍንም ታውቃል። መድፈኞቹ ታዲያ ሃምሳ ነጥብ አምስት ሚሊዮን ፓውንድ ወይም ደግሞ 60 ሚሊዮን ሮ ለስፔናዊው ማርቲን ዙቢመንዲ ማውጣታቸው ይታወቃል። ታዲያ አርሰናሎች አሁን ተጨማሪ መቶ ሚሊዮን ፓውንድ ደግሞ ለአጥቂ መስመር ተጫዋቾች ያውጣል ተብሎ ይጠበቃል። እንግዲህ አርሰናሎች በርካታ ተጫዋቾችን በክረምቱ የዝውውር መስኮት መሸጥ ግድ ይላቸዋል፣ እንግዲህ አዳዲስ ዝውውሮችን ለመፈጸም ምክንያቱም ደግሞ ከፒኤስአር ሩል ጋር በተያዘ ነው። በነገራችን ላይ ይህ ከባለ ሀብቶቹ ጋር የተያዘ ነገር አይደለም፣ ከፒኤስአር ሩል ጋር በተያዘ ነው። ባለ ሀብቶቹ ከዚህም በላይ ወጪን ለማድረግ ዝግጁ ናቸው ተብሎ ይጠበቃል። ነገር ግን የፒኤስአር ሩል ወጪውን ይገድበዋል። ስለዚህ አርሰናል ሌሎች ቴክኒኮችን ይጠቀማል ተብሎ ይጠበቃል። ከዛም ውስጥ አንዱ ነው የሚባለው ተጫዋቾችን ለማስፈረም የሚደረገውን ወጪ በአንድ ጊዜ አለማውጣት፣ ከፋፍሎ የዝውውር ሂሳቦችን ይሸፍናል ተብሎም ይጠበቃል። ያም ሆነ ይህ አርሰናሎች በርካታ ዝውውሮችን በክረምቱ የዝውውር መስኮት ይፈጽማሉ ተብሎ ይጠበቃል። መድፈኞቹ ካናዳዊን አጥቂ ጆናታን ዴቪደን ከሚከታተሉ ክለቦች ውስጥ አንዱ ሆነው ብቅ ብለዋል። የሰሜን ለንደኑ ክለብ አርሰናል በደሞዙ ጉዳይ ከስምምነት ለመድረስ ተቀርበዋል። የሊሉ የፊት መስመር ተጫዋች ከተለያዩ የአውሮፓ ክለቦች የናስፈረም ጥያቄ ደርሶታል። ታዲያ የሰሜን ለንደኑ ክለብ አርሰናል ወቅታዊ አቋሙና የአርቴታ ፕሮጀክት የተጫዋቹን ቀልብ እንደሳበም ተነግሯል። ዴቪድ ታዲያ 24 ጎሎችን በሁሉም ውድድሮች ማስቆጠር የቻለ ሲሆን ከአመት በኋላም እንግዲህ ኮንትራቱ ኤክስፐርድ እያደርጋል ያ ደግሞ የፈረንሳዩ ክለብን ስጋት ውስጥ ከቶታል። ምክንያቱም በ2026 ተጫዋቹን በነጻ ሊያጣው የሚችልበት እድልም አለና፣ ፈረንሳዩ ክለብ ተጫዋቹን በክረምቱ የዝውውር መስኮት ለአውሮፓ ክለቦች የመሸጥ እድሉ ከፍተኛ እንደሆነ ነው እየተገለጸ የሚገኘው እንደ ቲም ቶክ ዘገባ ከሆነ ተጫዋቹ ደሞዙ ከፍ እንዲልለት ይፈልጋል። ያ የማይሆን ከሆነ ግን ክለቡን የመልቀቅ ፍላጎት አለው። ከምንም በላይ ደግሞ ተጫዋቹ ቨርሳታይሊቲው ከፍተኛ እንደሆነ ይታወቃል። አርቴታ ሲስተም ጋር እንግዲህ ማች የሚያደርግ ተጫዋች ነው። ብዙውን ጊዜ አርቴታ እንግዲህ ቨርሳታይል ተጫዋቾችን ሲመርጥ እናስተውላለን። ላብነት ያህል እንግዲህ ኔዘርላንዳዊው ጁሬን ቲምበርን መመልከት እንችላለን። ታዲያ ተጫዋች በአርቴታ ከሚፈልጉት ተጫዋቾች ውስጥ አንዱ መሆን ችሏል። አርሰናል እና ሌላኛው የምዕራብ ለንደን ክለብ ቼልሲ ስፔናዊውን ኒኮ ዊሊያምስ ለማስፈረም ፍላጎት አሳይተዋል። የሁለት ዓመቱ ተጫዋች ፕሪምየር ሊግ መጫወት ፍላጎቱ እንደሆነ አሳውቋል። እዚህ ጋር ታዲያ ጥያቄው የትኛው ክለብ ቀድሞ ያስፈርመዋል የሚለው ነው። እንደሚታወቀው ኒኮ ዊሊያም እጅግ ፈጣን የሚባል ተጫዋች ሲሆን ቴርምስ ኦፍ ድሪቢሊንግም የሚታማ አይነት ተጫዋች አይደለም እና በተጫዋቹ ላይ ሁለት ክለቦች ፍላጎት አሳይቷል ከሁለቱም ክለቦች መካከል ደግሞ አንደኛው አርሰናል ሲሆን ሌላኛው ደግሞ የምዕራብ ለንደኑ ቼልሲ ነው ከሁለቱ አንዱ ተጫዋቹን ያስፈርሙታል ተብሎ ይጠበቃል በክረምቱ የዝውውር መስኮት እንግዲህ ገብርኤል ማርቲኔሊ የመልቀቁ ጉዳይ አይቀሬ እንደሆነ ይታወቃል። ብራዚላዊ ተጫዋችን ይተካልናል ብለው የሚያስቡት ተጫዋች ታዲያ ኒኮ ዊሊያም ሲሆን ልክ እንደ አርሰናል ታዲያ ቸልሲዎችም ተጫዋቹን ይፈልጉታል። ተጫዋቹ ታዲያ ሁለ 22 ዓመቱ እንደመሆኑም አንጻር ሚካኤል አርቲታ እምቅ ችሎታን አውጥቶ እንዲጠቀም ያግዟል ተብሎ ይጠበቃል። በዚህ ሲዝን ይህ የክንፍ መስመር ተጫዋች 18 የጎል ኮንትሪቢሽን እንዳለውም ይታወቃል። ሌላኛው በዛሬው ዕለት የወጣው መረጃ ደግሞ እንደሚጠቁመው ከሆነ አርሰናል የኒውካስትሉን የክንፍ መስመር ተጫዋች አንቶኒ ጎርደ ላይ ፍላጎት ያላቸው ሲሆን የኒኮ ዊሊያም ዝውውር የማይሳካ ከሆነ እቅዳቸው ይህንን ድንቅ ተጫዋች ወደ ፍላይ ኤሚሬትስ ማስኮብላል እንደሆነ ነው። የተጫዋች ባይደዌይ በክሬቲቪቲም አንጻር ጥሩ የሚባል ተጫዋች ነው። ጎል ማስቆጠር ላይም ፍለፊት ላይ ጎል አይምርም እና እሱ ብቻ አይደለም። ከብዙ መስፈርቶች አንጻር ተጫዋቹ ወደ አርሰናል ቢመጣ አርሰናል በክንፍ መስመር ላይ ያለበትን የክሬቲቪቲ ፕሮብሌም ይፈቷል ተብሎ ነው የሚጠበቀው ከገብሪኤል ማርቲኔሊም ሆነ ከሊያንድሮ ትሮሳርድ አንጻር የተሻለው ተጫዋች ነው ማለት ይቻላል። እና አርሰናሎች ሌላኛው አማራጫቸው የኒውካስትሉ አንቶኒ ጎርደን እንደሆነ ታውቋል። በአርሰናል የዝውውር ራዳር ውስጥ የገባው ብራዚላዊ ተጫዋች ሮድሪጎ ከአዲሱ የሪያል ማድሪድ አሰልጣኝ ዣቪ አሎንሶ ጋር መስራት እንደሚፈልግ ታውቋል። ዣቪ አሎንሶ የሚጠቀመው አራት አራት ሁለት አሰላለፍም ቢሆን ተጫዋቹ አመቺ ይሆናል ተብሎ ይጠበቃል። እንግዲህ የመሰለፍ እድል የሚሰጠው ከሆነ ከዣቪ አሎንሶ ጋር የመስራት ፍላጎት እንዳለውም ተገልጿል። ሌላኛው መረጃችን እንግዲህ ጋናዊ የማል ተጫዋች ቶማስ ፓርቲን ይመለከታል። የተጫዋች እንግዲህ ከአርሰናል በክረምቱ የዝውውር መስኮት በተለይም ደግሞ የስፔናዊው ማርቲን ዙቤሜንዲ ወደ ፍላይ ኤሚሬትስ መዳረስን ተከትሎ ክለቡን ይለቃል ተብሎ ቢጠበቅም ነገር ግን ተጫዋቹ በአርሰናል ቤት መቆየትን መርጧል። በተለይም ደግሞ የሳውዲ ክለቦች ተጫዋቹ ላይ ፍላጎት አሳይተዋል። የተጫዋቹ አቋም ግን ጠንክሮ በመስራት ለቦታው መፎካከር እንጂ ከክለቡ የመልቀቅ ፍላጎት ምርጫው እንዳልሆነ ታውቋልና ይሄ ድንቅ የመሃል ሜዳ ተጫዋች በአርሰናል ቤት የመቆየት ፍላጎት እንዳለው ነው እየተገለጸ የሚገኘው። በመጪዎቹ ጊዜያቾችም እንግዲህ ቶማስ ፓርቲን በአርሰናል ቤት የማየት እድላችን ከፍተኛ እንደሆነ እየተገለጸ የሚገኘው። ውድ የዚህ ቻናል ተከታታዮች፣ በርካታ መረጃዎችን ወደ እናንተ ይዤላችሁ ቀረብኩኝ። በአዲስ ቪዲዮ እስከምንገናኝ ድረስ መልካሙ ተመኘው። ቪዲዮውን ላይክ፣ ሼር ማድረግ ፈጽሞ እንዳይዘነጋ።